አሰላሙ አሌይኩም ወረህመቱላ ወበረካቱ። እንዴት ቆያችሁ? እንዴት አላችሁ? ጤንነትፍ ያሉ ላ እኔ ጋ ሁሉም ሰላም ነው። እንግዲህ አንድ ሰው ከሞተ ሞተ ነው፣ አይደለም እንዴ? እኔ ያ ሰውዬ ይሄንን አጠፋ ይሄንን አወጣ ይሄንን አወረደ፣ ሰከረ፣ ጠጣ፣ አጨሰ እንዲያደረገ ብዬ ተነስቼ ያንን ሰው መውቀስ አልችልም። ያኔ ከሞተ ሞቷ ነው፣ አለቀ። ለምን የፈጠረን አንድ አላህ ነው የሚወስደንን ደግሞ አማናውን ደሞ የሚወስደው አንድ አላህ ስብሃኑ ተዓላ ነው። እኔ ወይንም ደግሞ አንተ ወይንም አንቺ ማንንና ነው ይሄንን ሰው የጀሀነም ነው የጀሀነም ነው ወይንም ደግሞ ይሄ ሰው የጀነት ነው ብለን ማለት የምንችለው? ማንም አይደለም። ሰውየው ይቅርታ ሙፍቲም ሆነ ማንም ሆነ ሞታ በቃ እንግዲህ እኛ ያገባንም ሞታ እንግዲህ አላህ ይርሃም ነብ ራህመቱ። ለምሳሌ እንበልና ይሄ ሼክ አል አዝሃር የሚባለው የግብፆቹ ወይም ደግሞ የመስሪው ማለት ነው። ምን ብሏል? ከዚህም በፊት ማለት ነው ኦረዲ በነገራችን ላይ ወላሂ ወላሂ ላዚም ወላሂ ላዚም። እኔ የእሱንም ቪዲዮ ብዙም አልከታተልም የኛውንም ራሱ ይሄ ሙፍቲ እድሪስ ነው ወይ ምን እድሪስ ነው ምናምን ነገር የእሳቸውንም እኔ ቪዲዮ ኦልሬዲ ወላሂ ለአዚም ወላሂ እኔ አልከታተልም። አዎ ላልክድ ላልምል አክል ስማቸውን አውቃለሁ እና አንድ ቪዲዮ አዋይቻለሁ። እሱም ቲክቶክ ላይ እኔ የሆነ አክል ደቂቃ ቢሆን ነው። እሱም ምን ሲሉ ነው የሰማሁት? ያኔ እንበልና ይመስለኛል መውሊድ ሐላል ነው ሲሉ የሰማሁ ይመስለኛል። እንግዲህ ፍቶ ማድረግ አልችልም። ማለት ብዙም እንትን አላልኩትም፣ ቪዲዮን እራሱ ብዙም እንትን አላልኩም። ለምን እኔ በተፈጥሮዬ አወኩ አወኩ የሚል ሰው አልወድም። ወድም አሁን ለምሳሌ እኔ ወጣ አሁን ወረድኩኝም ስለ ዲን ምንም የማውቀው ነገር የለም። አልሀምዱሊላህ እሰግዳለሁ፣ ምን እላለሁ፣ እቀራለሁ፣ ሁሉም ነገር አልሀምዱሊላህ። አረብላለሁ ግን ገባ ብዬ ደግሞ የማውቀው ነገር የለም። አንዳንድ ሰዎች ትልቁ ችግራችን ምንድን ነው መሰላችሁ? አንድ ሁለት ነገሮችን ካወቅን የሆኑ በቃ አለ አይደለ እኛንን ሙፍቲዎች እኛንን እንደዚህ ከኛ ከኔ በላይ አዋቂ የለም፣ ከኔ በላይ ደግሞ እውቀት ያለው ሰው የለም የማለት ችግር አለብን። ለምሳሌ እንበልና ማለት ነው ይሄ የግብፁ ሼህ ወይንም ደግሞ ማንም ይሁን እሱ ጣጣ የለም። ልታውቁትም ትችላላችሁ። ምን ብሎ አልመሰላችሁ? ከዚህም በፊት ብዙ ቪዲዮዎች አሉት። ያኔ ኤብ ነገር ወይ ደግሞ መጥፎ ነገር እናውጣበት ከተባለ ማለት ነው ለምሳሌ አዘር የኢብራሂም ዐለይሂ ሰላም አባት ምን አለ? ጀነት ይገባሉ አለ። ጀነት ይቅርታ፣ ጀነት ይገባል አለ። እንዴት ይገባል ጀነት? እሱ እኮ ጣዖት ነው። ምንድ ነው የሚባለው? ይሄ ስዕል ማረፍ የሆነ ነገር ነበር የሚያመልከው። እሺ እንሂድና ይባስ ብሎ ይባስ ብሎ ያንንም ነገር ይባስ ብሎ ተነስቶ ምን አለ መሰላችሁ ያ።

እንደገና ደግሞ ከዛም አልፎ ተርፎ ምን አለ መሰላችሁ፣ ይሄንን ነገር በነገራችን ላይ ያለው ከሳውዲ አረቢያ ውስጥ ነበር የሚኖረው። ሳውዲዎች የሳውዲ መንግስት፣ ይሄንን አለ አደለ፣ ትርኪ ምርኪ ነገሮችን ሁራፋት ነገር ያኔ በዲን ላይ የሌለን ነገርን ማዘባረቅ እንደመጀመሩን ሲያውቁ የሳውዲ አረቢያ መንግስት የላ የላ ውጣ አለው ከዚህ ሀገር ከሀገሩ አባረሩ። የዛን ጊዜ ምን አለመሰላችሁ እኛ ግብጾች አሉ ወይ ደሞ እኛ መስሪዎች ከእስልምና እስልምና ለወጣበት ሀገር እስልምናን አስተምረናል፣ አለ ማሻአላህ፣ ተባረከላ። ያኔ አላሁም የቀዊ ማነኩ እልምሁም ይሄንን ነገር ራሱ በማለቱ አዘር ጀነት ይገባል በማለቱ የቀብር አዛብም የሚባልም ነገርም የለም። ብሎም ከዛም አልፎ ተርፎ የግብፅ ህዝብ የሱን ስም ጀግና ከሆናቸው የሱን ስም ጥሩበት፣ ረዲ ሁ በቃ ይሄ ሰው ይሞተዋል። ግን እኔ እሱን እየደግፍኩ ወይ ደግሞ ግብፆችን እየደግፍኩኝ አደለም። እኛ ሀበሾችም የምንሆን ማንም ይሁን ማንኛውም እስላም ሰው ሐቁን እናውራ ያኔ እኛ የምንም ሀቅ የለንም። እኔ ወይንም አንተ ወይንም አንቺ የጀሃነምና የጀነት የጀነት ሀቅ የለንም። በቃ ይሄ ሰውዬ ምናልባት አይታወቅም፣ አላሁ አለም። ይሄንን ነገር ያኔ መጥፎ ነገርም ተናገረ እንበል ወይ ደግሞ መጀመሪያ ጥሩ ነበር መጨረሻ ላይ ደግሞ ያኔ በእርጅናው ላይ ማለት ነው። ለምሳሌ በመውሊድ አካባቢ የሆነች ልጅ እግራቸውን ስትስም ይሁን ጉልበታቸውን ስትስም ይሁን አይቻታል፣ አላሁ አለም። ይሄ ሰውዬ ምናልባት ከእርጅና የተነሳ ሊሆን ይችላል። ያኔ አንዳንድ ሰዎች ታውቃላችሁ፣ ከእርጅና የተነሳ መጨረሻ የራሳቸውን ልጆች ያኔ የወለዷቸውን ልጆች እራሱ የሚስቱ ሰዎች አሉ። ምናልባት እዚች ጋ ይሄ ነገርም ሊሆንም ይችላል። እኔ ለማለት የፈለግኩት ምንድን ነው መሰላችሁ? እኔ ማን ነኝና ነው ይሄ ሰው የጀሀነም ነው፣ ይሄ ሰው የጀነት ነው ይሄ ሰው አጠፋ፣ ይሄ ሰው አለማ፣ ይሄ ሰው ሙስሊም ያንከፍር። ለምንድነው ሰውን የምናከፍረው? ማነሽ ወይም ደግሞ አንተ ማነህ? በቃ አጠፋ አውዝብላህ ያ ዞር በሉ በቃ አጠፋ። ይሄ ሰውዬ የሚናገረው ነገር አላማራቸውም ስለ ዲን። አሁን ለምሳሌ እኔ አንተ የሆነ ሰውን የሆነ ሰውን ቪዲዮ እየተከታተልኩ ነው እንበልና፣ ኡስጣዝ ነው፣ ሼክ ነው፣ ጅኒ ዚፍት ነው ማንኛውም ነገር ይሁን ችግር የለውም። እየተከታተልኩት ነው አደለ፣ ስለ ዲን ነው የሚያወራው። እንበል ለምሳሌ አማረኝ፣ እየተከታተልኩት ነው፣ እድሜ ልኬን እየተከታተልኩት ነው፣ ሁሌ የምከታተዋለው ያለው ቪዲዮዎቹን፣ እሰማለው ቪዲዮዎቹን ያኔ ሱኒ ነው እንበልና በ በአላህ መንገድ ላ ኢላሀ ኢለላህ ነው የሚለው እንበልና፣ ያኔ ሁሉም ነገር ጥሩ ነው። ሁልጊዜ መከታተለው አለ አደል መጥፎ ነገር ሰራ አደለ ብሎ ብሎ ያኔ ገብቶ ገባ ገባ እየቆየ እየቆየ እየቆየ መጥፎ ነገሮችን ያኔ የዲንን ዲንን ማዞር ጀመረ እንበል ለምሳሌ እንበልና መውሊድ ሀላል ነው አለ እንበል እንበል ሲድ ንጉል እንበልና ይሄንን ነገር አደረገ ይሄ ሰው በቃ አላማራችሁም አይደለም? እኔ አላማረኝም። ይሄ ቪዲዮ ይሄ ነገር በዲናችን ላይ የለም፣ በእስልምና የለም። አይደለም በቃ ሰላም አለይኩም ወረህመቱላህ በረካቱ። ይሄን ሰው መከታተል አቆማለሁ። ጅን አፍሪት ይከታተለው። እኔ የምን አገባኝ? ከላስ ይሄ ሰውዬ ነገሩ አላማረኝም፣ እለቀዋለሁ። ሌሽ ለምን እኛ እሱን እንትን እያለን እሱን እየተከታተልን ከዛም በኋላ ደግሞ መጥፎን ነገር ጥሩን ነገር ለቀንለት ተነስተን፣ ከዛም በኋላ ደግሞ መጥፎ ነገሩን እንከታተልለታለን። ጠይብ ሌ ኸላስ፣ ሲቡ ልቀቁት፣ ሌላ ነገር አይደለም። ኦኬ፣ ያጠፋ እንዳጠፋ ቁጠሩት፣ ያለማ እንዳለማ ቁጠሩት። አሁን ደግሞ ጭራሽ ብለው ብለው ደግሞ።

አንተ ይሄንን ሰው መጥፎ ነው ጥሩ አይደለም የሚባለው ነገርነቱን ተውትና፣ እኔ ማነኝ የሚለውን ነገር፣ እኔ ምንድነኝ የሚለውን ነገር በመጨ በቃ ሰውዬው ሞቷል። አይደለም ሞቷል፣ ሞቷል። አይገባችሁም? ሞቷል። በቃ ቸው ቸው፣ በሰላም እዛች ጋር ከአላህ ጋር ነው። በአላህ ፊት ለፊት ቆሞ ነው እሱ ጥያቄውን እየተጠየቀ ያለው። ወይን ጡሽ ደከልኩም ሲቀጥል ደግሞ

ዝም ብሎ ኤከሌ ሲል ሰሙ በተለይ ኢራን ወይንም ጅኒ ጃንካዎቿ የእሷ ውሾች አሉ አደለ እነሱ ሲሉ ሰሙ ዋሃብያ አለቀ ሄዱበት ዋሃብያ አሉ በቃ ወላ ሌላ ነገር የለውም ዋሃብያ ማለት ምን ማለት እንደሆነ ራሱ ማንም አያውቀው ሲቀጥል ደግሞ ሀቢበት ገልበኩም ሶሪያ ላትዛሉ ብኒ ቱርኪያ ቱርኪያ ባወጣችሁ ስም የኛውም ህዝብ ዝም ብሎ እንደ ውሻ የለም ተከትላቸው ዋሀቢያ የሚባለው ነገር ወላሂ ወላሂ ሱመ ወላሂ ምንድን ነው ተብሎ ቢጠየቅ ወረበልካብ ማንም አያውቀውም ስም ብሎ በቃ አለ እኔ ሰማሁኝ ኤከሌ ሲል ሰማሁ እኔ ምላለሁም ሌላ ነገር የለውም ለዛ እኮ እኛ ለምንድን ነው ብዙ ጊዜ ግብጾችን የምንንቀው ብዬ የምጠይቀው ሰምታችኋላ አሰላሙ አለይኩም ወረህመቱላሂ ወበረካቱሁ